ሰላም ዐለይኩም ወረሐመቱላሂ ወበረካቱ። ዛሬ የትምህርት ጉዳይን ልናወራ ነው። እዚህ ጋር የቀረብ ነው። ትምህርት የሁሉ ነገር መሰረት ነው። አቶ አለዩ ሰኢድ ደግሞ ከትምህርት አኳያ በርካታ የትምህርት በትምህርት ዝራ ላይ ሲያስተምሩ ነበሩ። ዳይሬክተር ነበሩ የዳበረ የትምህርት ክህሎት አላቸው፣ ልምድ አላቸው። በትምህርት ዙሪያ ላይ ከእሳቸው በላይ መናገር በጣም ከባድ ነው የሚሆነው። አሁን ደግሞ በጠቅላይ ምክር ቤት ውስጥ የትምህርትና ማህበራዊ አገልግሎት ውስጥ ዳይሬክቶሬት ናቸው። ስለዚህ አሁን እንደ አጠቃላይ የኢትዮጵያ ሙስሊም ከትምህርት አኳያ ምን ይፈልጋል፣ ምን ቢደረግ የተሻለ ነው፣ እንደ ተቋም እንደ ኢንስቲቱሽን ትምህርት እንዴት ይታያል ከሚለውና በስድስት ወር ውስጥ ደግሞ ምን እንዳከናወኑ ዘርፋቸው፣ ዳይሬክተር ቢሮቸው በስድስት ወር ውስጥ ምን ምን እያደረጉ እንደሆነ አቅጣጫቸው እንዴት ነው፣ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ትምህርትን በተመለከተ የያዘው አቅጣጫ የያዘው ይዘት እንዴት ነው የሚለውን አብረን እናወራለን። ከአቶ አልዩ ጋር አብራችሁን ትቆያላችሁ ማለት ነው። እንኳን ደህና መጣ። እንግዲህ አንተ እያልነው የምንቀጥለው ይሄው። አስተማሪዎች እና የጥበብ ሰዎች ብዙን ጊዜ ምንም እድሜያቸው የሚጨምር ወይ አንተ ነው የሚባሉ። ስለዚህ ይቅርታ እየጠየቅን ተመልካቾችን ይቅርታ እየጠየቅን ለኮሚኒኬሽን የተሻለ ስለሆነ እስቲ በትምህርት ዙሪያ ላይ ረጅም ዓመት ቆይታለህና፣ እንደው ባጭሩ ከሙስሊሞች አኳያ ትምህርት ምንድን ነው? መርሐባ ቢስሚላህ አርረሕማን አርረሒም አልሐምዱሊላህ ረቢል ዓለሚን ሶላቱ አሰላም ረሱሊላህ አ ሰለም። ያው እንግዲህ ማስተዋወቁን አስታወቀኛል። አንተና አንተ ችግር የለውም፣ አንተ ነው። በዚህ ጥያቄ ምላሽ ለመስጠት ያክል ያው ትምህርት እንግዲህ ለአንድ ሀገር የእድገት መሰረት ነው። ይሄ የከፍተኛው ምክር ቤት የእስልምና ጉዳዮች ከፍተኛ ምክር ቤት እስከ ዛሬ ድረስ በነበረው አወቃቀር ትምህርት ላይ ዲፓርትመንቱ ለብቻ ጎልቶ የወጣ አወቃቀር አልነበረውም። ትምህርትና ዳዕዋ በሚል ብቻ ነበረ የሚሰራው በዳይሬክተር የተለይ አሁን ከፍ ብሎ ነጥሮ የወጣው ኦልሞስት በዚህ አመት ነው ማለት ይቻላል። እንግዲህ ዳይሬክቶሬቱ ከተቋቋመ በኋላ በዳይሬክተር ቦታ ላይ ያለሁት እኔ ነኝ። በትምህርት ላይ ረጅም አመት ቆይቻለሁ። በመምህርነት፣ በርዕሰ መምህርነት ሱፐርቫይዘርም ሆኜ እንደዚሁም በኢንጂኦ ላይ ፕሮግራም ኮኦርዲኔተር፣ ሞኒተሪንግ ኢቫሉዌሽን ኦፊሰር፣ ኤግዚኬቲቭ ዳይሬክተር ሆኜ ሰርቻለሁ። አሁንም ደግሞ ወደዚህ ከመምጣቴ በፊት እና አሁን ራሱ በዚህ ሰዓት ላይ እንደምታቀው የኛው ስለ ፍሪ ነው አማና ሞዴል ስኩል እዛ ደግሞ የኳሊቲ አሹራንስ ዳይሬክተር ነኝ። የተደራጀ ትምህርት ቤት ነው። ዞሮ ዞሮ ትምህርት ምንድንነው ላልከኝ ትምህርት እንግዲህ ያው ለአንዲት ሀገር መሰረት ነው። ትምህርት ሲባል እውቀት፣ ክህሎት፣ አመለካከት፣ አስተሳሰብ የሚገራበት ትልቅ የሙያ ነው እና ትምህርት ደግሞ በባህሪው ትምህርት ቤት ላይ እና የትምህርት ስራ ደግሞ በባህሪው ሰው ላይ ነው የሚሰራው። የሰዎችን ስብእና ይገነባል። እውቀትና ክህሎት፣ አመለካከት ይቀርጻል። ትምህርት በጥቅሉ ለእድገት መሰረት ነው። ትምህርት ላይ ያልሰራች ሀገር የትም አትደርስም። በዚህ በተጨባጩ ዓለም ደግሞ ከባድ ተጽዕኖ ፈጣሪ የሚባሉት መጀመሪያው ትምህርት ነው። ኤጁኬሽን፣ ሚዲያ፣ ኢኮኖሚ እነዚህ ላይ ካልሰራ ምንም። ሚዲያ እንደበትህ ነው እየሰራ ያለው የምትናገርበት ነው። ትምህርት ደግሞ አስተሳሰብ የምትገራበት ነው። ስለዚህ በጥቅሉ ትምህርት እንግዲህ የኢኮኖሚ አቅምህን የምትገነባበት ነው። ስልጣኔ የመዳረሻ መገለጫ ነው። አስተሳሰብህም የምትገራበት ነው። ሰውን ሰው የምታደርግበት ዲስፕሊን ነው እንግዲህ ትምህርት። ዛክላ ያው ከትምህርት ባለሙያ ጋራ ስለ ትምህርት ማውራት በጣም ፍሪ የሚያደርግና ትልልቅ ሀሳብ የሚገኝበት ነው ብለው ይታሰባል። እንደው ይሄ የትምህርትና ማህበራዊ ዳይሬክቶሬት እንደመሆነው መጠን በክፍላችሁ በኢትዮጵያ እስልምና ጠቅላይ ምክር ቤት በክፍላችሁ ትምህርት ክፍሉ የሚሰጡ የትምህርት ጉዳይ ለሙስሊሙ በተለይ የት አደረሳችሁ? እስኪ እስካሁን ድረስ ምንድነው? መጀመሪያ የዳይሬክቶሬቱን የስራ መመሪያ ረቂቅ አወጣን። የትምህርትና ማህበራዊ አገልግሎት የትምህርትና ማህበራዊ አገልግሎት ዳይሬክቶሬት የስራ መመሪያ ጸደቀ። ያንን ካጸደቅን በኋላ በየክልሎች መዞርና ማስረጽ ነው። አሁን በዚህኛው ሶስተኛው ሩብ ዓመት እንኳን ከዛኛው በፊት የተሰሩ እንዳሉ ነው። በዚህ በስድስት ወርስ የተሰሩ የተሰሩትን ለመጥቀስ ያክል በቅርቡ አዲስ አበባ፣ አፋር፣ አዳማ እነዚህ አካባቢዎች እና ሻሸመኔ ተሰርቷል። ከዚህ በፊት ማለት ነው። በስድስት ወር ጊዜ ውስጥ አፋር ላይ ተሰርተዋል። ሰባ ተሰርተዋል አዳማ እና ሻሸመኔ ላይ ሻሸመኔ ላይ ብዙ የምዕራብ አርሴ በአቶ መቂ የሚባሉ አካባቢዎችን ጨምሮ እና ሲዳማን ሱን ክልልም ጨምሮ ዛጋ ተሰርቷል። ከዛ ባሻገር ደግሞ በምስራቁ ክፍል ጅግጅጋ፣ ድሬዳዋ፣ ሐረር ላይ እንደዚሁ ተሰርቷል። መመሪያ የስራ መመሪያውን ከማውረድ ባሻገርም ትምህርት ቤት ባለቤቶችንና የትምህርት ቤት ርሳነ መምህራንን ከትምህርት ቢሮ ባለሙያዎች፣ ከዩኒቨርሲቲ ወኪሎች ጋር ደግሞ ስለ ኤጁኬሽናል በሆኑ ጉዳዮች ለማለት ኢንስትራክሽናል ሊደርሺፕ ትምህርት ቤቶች እንዴት ነው የትምህርት አመራር ጥበብ በሚል ለትምህርት ቤት ባለቤቶች እና አመራሮች እንደዚሁ የትምህርት ቢሮ እና የዩኒቨርሲቲ የትምህርት ባለሙያዎችን ጋብዘን ሰፊ ውይይት ያደረግና ግብአት ያገኘንበት ሴሽን ነበረ። ከዛ ባሻገር ደግሞ እንደገና የኢትዮጵያ ሙስሊሞች ተሳትፎ በትምህርት ዙሪያ ላይ ያላቸውን ተሳትፎ ትልቅ ኮንፈረንስ፣ ሀገራዊ ኮንፈረንስ አድርገናል። ተሳትፏችን ምን ይመስላል፣ ሙስሊሙ በመደበኛም በከፍተኛ ትምህርት ተቋማትም ሆነ በቅድመ መደበኛ ያለው ተሳትፎ ምን ይመስላል የሚል ትልቅ ፓነል ዲስከሽን ተዘጋጅቶ አገር አቀፍ ነው። ብዙ ምሁራን ተጋብዘውበት የቀረበ ጥናት ነበረ። እና እዛ ላይ ብዙ ነገሮች ተዳስሰዋል ያለንበት ሁኔታ እንደ ብዛታችን እንዳልሆነ አስተዋጽኦችን ሲለካ በትምህርት ላይ ኢንቨስትመንት ብዙም እንደሌለ ሌላው ቀርቶ ቁጥራችን እንኳን በቅድመ መደበኛ በመደበኛ በከፍተኛ ሁለተኛ ደረጃ ትምህርት ቤቶች እና በከፍተኛ ትምህርት ተቋማት ይህን እዚህ ግባ የሚባል ተሳትፎ እንደሌለ አረጋግጠናል እና እዚህ በስድስት ወር ውስጥ ይሄ ነው። እንደው ይሄ አሁን እንደ ጠቅላይ ምክር ቤት አሁን ስንመለከት በአብዛኛው ጠቅላይ ምክር ቤቱ እንደው የተወሰነ ስራ ነው የሚሰራው የሚል ኢሜጅ ነበረ። ይሄ ትልቅ መነቃቃትና የኃላፊነትን ቦታ ነው። ትምህርት ላይ መስራት እንዳልከው ሀገር መገንባት ብቻ ሳይሆን እንደው እንደ ማህበረሰብም ትልቅ እሴት መጨመር ነው። የሄዳችሁባቸው እነዚህን ሁሉ ቦታዎች ኦሬዲ አሁን እንደነገርከን በካርታ የአገሪቷን ክልል እንዳዳረሳችሁ ነው ከመረጃህ እንደተነሳት፣ በሄዳችሁበት አካባቢ ይህንን ስታቀርቡ በተለይም ከጠቅላይ ምክር ቤት የመጣ የትምህርት ክፍል ነው ስትሉ የገጠማችሁ ነገር የተሳለበት ስል ስለነበረ ድርጅቱ፣ እስቲ እውነት ነው። ምንድን ነው መሰለህ፣ ስንሄድ ጥሪ አድርገን ደብዳቤ አስተላልፈን ነው ይሄድ ነው በከፍተኛ ምክር ቤቱ ደብዳቤ ወጪ ተደርጎ በነዚህ በነዚህ በነዚህ ጉዳይ ላይ ይሄን ይሄን ለማድረግ ባለሙያዎች እንደምንልክ እና ዝግጁ አድርጉ ጥሪ ያደርጉልን ተብሎ ነው የሄድነው እና ስንሄድ፣ ብዙ አጋጣሚዎች አጋጠሙ። ሀረር እና ድሬዳዋን አንድ ቦታ ላይ ነው የሰራ ነው ሀረር ላይ እና ሲያዩት ገና ሲገቡ ፕሮፌሽናል ታይትል ነው ፖስት ተደርጎ ኢንስትራክሽን ያለሽ ይላል። የትምህርት ቤት ርዕሳነ መምህራን፣ ትምህርት ቤት ባለቤቶች፣ የትምህርት ቢሮ ባለሙያዎች፣ ከዩኒቨርሲቲ ወኪሎች የተገኙበት ሴሽን ነበረ እና እንዴ ከመቼ ወዲህ ነው ደግሞ እንደዚህ አይነት ፕሮፌሽናሊዝም የመጣው ብለን እየገረምን ቁጫን አሉ። ከዚያ በኋላ ዲስከሽኖ በጣም ጠነከረ ነበር ተጨባጩን የሚነካ ነው። ትምህርት ቤቶች እንዴት እየተመሩ ነው? አግባብነት ባለው እውቀት፣ ክህሎት፣ አመለካከት፣ ቫሊዩስ አትሪቢዩትስ እነዚህ ነገሮችን ያሟላ ኢንስትራክሽናል ሊደር ነው የሚመራቸው ወይስ በተለምዶ ባለ ሀብት ትምህርት ቤት ይከፍታል በራሱ ጊዜ መምህርና ተማሪ አለ ግብ አውጣ ነው በተለምዶ ነው ወይስ መመራት ባለበት እውቀትና ክህሎት ብቃትና አመለካከት ነው የሚለው በጣም አሳታፊ ስለነበረ ኬዝ አናለሰስ ውስጥ ማለው ይሰራሉ የትምህርት ቤታቸውን ተጨባጭ ይሰሩና ፕሬዘንት ያደርጉ ነበርና መጨረሻ አስተያየታቸውን ሲሰጡ አውፉ በሉና መጀመሪያኛ የስናስብ መጅሊስ በዚህ ልክ ሰርቶ ስለማያውቅ ዝም ብሎ ለምርጫ ቅስቀሳ እያደረጉት እንዳይሆን ብለን አምተናችሁ ነበረ። አሁን ግን የምር ፕሮፌሽናሊዝም ስላየንና የተኛንበትን ጉዳይ እናንተ አሳስቧችሁ መምጣታችሁ በጣም ከልብ እናመሰግናለን። ስላማናችሁ እና በሌላ እይታ ስለጠረጠር ናችሁ ይቅርታል ብለውናል እና ቻለንጁ ሰፊ ነበር። ከመቼ ወዲህ እንዲህ አይነት ፕሮፌሽናሊዝም አይተንም አናውቅም። እና ዛ ኢንስትራክሽናል ሊደርሺፕ ላይ የቀረቡ ፖይንቶች በጣም ኮርኳሪ ስለነበሩ ከተማሪው በፊት የሞት ነው እኮ እኛንን ተማሪ ወደቀ እንላለን ለካስ እኛን ይጣል ናቸው የሚል ቁጭት ነበረ እና ስለ ስልጠናው አመስግነው መጨረሻ ላይ ግን ያለ ቦታችሁን ያማናችሁና ይቅርታ ብለውናል እና ለምርጫ ቅስቀሳ መስሏቸው ነበረ። እኛ እንግዲህ ካድሬዎች አይደለንም አንቀሳቅስ። የትምህርት ባለሙያዎች ነው፣ የትምህርት ባለሙያዎች ነው። ስለዚህ ከዚህ አኳያ አሁን ይህንን እንደዚህ አይነት ብዥታዎችን ተቋሙ ሊሰራ እንደሚችል ያሳያችሁበት ጉዳይ ነው። እንደው በአጠቃላይ በዚህ በትምህርት ዙሪያ ላይ ወደ ምክንያቱም ይሄ የእርሶ አንተ ምትመራው ክፍል የትምህርትና ማህበራ እንደገና ደግሞ ደብሎ የሚይዘው ነገር አለ፣ የማህበራዊ አገልግሎት ይዛል። እንደው ከትምህርት አኳያ ማህበረሰቡ በትምህርት ዙሪያ ላይ ማድረግ አለበት፣ መተላለፍ አለበት፣ ማወቅ አለበት ምትል አጭር ነገር ስ ምን መሰለህ ከእስላም አንፃር የው ይሄ ዲን በእውቀት ላይ የተመሰረተ ዲን ነው ነሕኑ እመቱ ልእቅራ አንብብ ነው ያለው አላህ ተባረከ ወተዓላ ፊ ልቁርአን ልከሪም ስለዚህ አንብብ የተባለ ማህበረሰብ ከንባብ ርቋል ሓታ ከላም አላህ ቁርአን እንኳን የሚያነብኮ ትውልድ እኮ እየተፈጠረ አይደለም እምቢ ብለን ርቀናል ድሮ የምናሳብበው ዋፂዎቹ የትምህርት ድል አሰጡንም ነበረ እንደዚህ ልቅሶ ይልቅ እሱ እንትን ይሰማል። አሁን የሰላሳ ዓመት በሞላ ጊዜ ውስጥ ግን ከደርግ ጊዜ ጀምሮ እንጂ የምን ሰላሳ ከደርግ ጊዜ ጀምሮ ግን እኩል የመማር እድል ተሰጥቷል። በዚህ በተሰጠው እኩል የመማር እድል ግን ወደ ትምህርት ዩኒቨርስቲ ያደረገ ባለሀብትም ጥቂት ነው። ልጆችንም ለትምህርት የሚልክ ማህበረሰብ ጥቂት ነው። በተለይ በተለይ በዚህ ኦሮሚያ እና በዚህ በአማራ ክልል ሰሜን ምስራቁ አካባቢ ስደት አንደኛ ቁጥር አንድ ሙስሊሙ ነው። ለትምህርት ዋጋ ይሰጥ ሙስሊሙ ይሄ ግልጽ ነው። እንግዲህ ሀዲፍም አለ አይደል። ዛሬ የትምህርት ባለሙያ ሆኜ የሃይማኖት ሰዎችን ጉዳይ ያነሳሁኝ እንጂ የትምህርት ሲባል ላይፍ ሎንግ ለርኒንግ ብለን በኤጁኬሽን ቋንቋ እናወራዋለን። ግን አልዕልሙ ሚነል መህዲ ለለህዲ የሚል ሀዲፍ አለ ከእንቅልባ ከእናት ጀርባ እስከ በሞት እስከምታርፍበት ጊዜ ድረስ ነው እየተባለ፣ ላይፍ ሎንግ ለርነር መሆናችን ቀርቶ መደበኛ ትምህርቱን እንኳ በአግባቡ እየተሳተፍን አይደለም። ስለዚህ የማስተላልፈው መልዕክት ባካችሁ፣ ያልተማረ ማህበረሰብ ቀኑም ጨለማ ነው፣ የሀገር ሸክም ነው፣ ወደየትም አይሄድም፣ ወይትም አይደርስም፣ ስንዝር አይራመድም። ቴክኖሎጂው ዳይናሚክ ነው፣ እየተቀየረ ነው የሚመጣው። ማህበረሰብ ያልተማረ ማህበረሰብ የትም አይደርስም። ንግዱን እንኳን በአግባቡ ማዘመን አይችልም። የኛ ቤተሰቦቻችን የስራራ ነጋዴዎች ነበሩ። ነጋዴ ልጅ ነኝ። አልሐምዱሊላሂ ረቢል ዓለሚን በንግድ ነው ያደግኩት። ግን አባቴ በሄዱበት የንግድ ስልት ዛሬ ነው የ ከተከተልኩ ከጨዋታ ውጭ መውጣው በራሴ ፍቃድ ነው ማለት ነው። አሁንም ወደ ይሄ ዲጂታል ክረንሲዋል የተለያየ ግብይቶች እየዘመኑ ነው ያመጡት። ነጋዴ ማህበረሰብ ካልተማረ ነጋዴነቱ ይቀራል። ነጋ ሄደ ነው የሚሆነው። ይነጋል፣ ይሄዳል፣ ዱባይ፣ ቻይና፣ አሜሪካ ይመላለስ ይችላል እንጂ ዘመናዊ ቢዝነስ መስራት ስለማንችል፣ ተማሩ፣ ቢሮክራሲ ልጆቻችሁን አስተምሩ፣ ቢሮክራሲ ውስጥም ተሳተፉ፣ የትምህርት ተሳትፎን ጨምሩ፣ ትምህርት ላይም ኢንቨስት አድርጉ ነው የምለው። ብዙ ጊዜ ባለ ሀብቱ ችርቻሮ ንግድ ላይ ተጠምደዋል። መጋሄድ ያልከሆኑ ለዛ ነው ለሀገር ምንም የሚጨምረው ቫሊው የለም። የሌላ ሀገር ሸቀጥ አምጥቶ መቸርችር ምንም ለሀገር የሚጠቅመው ነገር የለም፣ ወገን የሚጠቅመው ነገር የለም። እዚህ ጋ ቫሊዩ አድ አድርገህ መሬቱ ፈርታይል ነው። አርሰህ ዘመናዊ ሜካናይዝድ አግሪካልቸር ኢንቨስት አድርገህ ቫሊዩ አድ አድርገህ ኤክስፖርት ብታደርግ ከረንሲም ታመጣለህ። ለሀገር ገጽታም ግንባታ ነው፣ ጥሩ ነው። እኛ ለምድር ይዘናል፣ ነገር ግን ውብ ምድር ይዘን በቴክኖሎጂ አናርስም። ድሮ በበሬ ያርሱ ነበር አያቶቻችን። አሁንም በሬው አለ፣ በበሬ ነው የምታረሰው፣ እሱም እየቀረ ነው። አንድ ቦታ ላይ ስልጠና ሰጥ ምን አሉኝ? እንትን ነው ስልጠናው፣ የሚሰጠው ለዚህ ለአርብቶ አደሮች ሰልፍ ሄልፕ ግሩፕ ፕሮጀክት አለ። እራሳቸውን የተለያዩ የተሻሻሉ ዝርያዎችን የጓሮ አትክልት እንዲጠቀሙ እንዲያዘምኑ ነው ስልጠናው፣ በዛ ዙሪያ ላይ ነው። ስማ ልጄ፣ አሁን አንተ አሁን አንተ ስለ በሬ ማረስ ትቆጫለህ፣ እንዲ ያሉ በበሬ እያረስ ነው፣ በሀያ አንደኛው ሰንቸሪ በበሬ እያረስ ነው ብለ ተቆጫ ቁጭቱ ይጋባብናል። አዎ ነገር ግን አሉ በበሬ ማረስ እየቀረ ነው አሉ። እንዴት አልኳቸው። የእኛ ልጆች ይማራሉ ብለን ትምህርት ቤት ላክናቸዋል፣ እና ከተማ ገቡ የእኛ ኑሮ አይኖሩም። እኛ በበሬ እያረስን ነው የምንኖረው፣ የምናስተምራቸው ዛሬ ብታምነኝም ባታምነኝም የእኛ ልጆች የገበሬ ልጆች ሞፈርና ቀንበር አጋጣጥመው ማረስ አይችሉም። የገበሬ ልጆች እንኳን ተምረው ሊያዘምኑልን ሲገባ ይሄንኛው ኋላ ቀሩንም እንኳን አያውቁትም። በቴክኖሎጂውም ገብተው አላሳለፉልንም። ተምረው ዲግሪ ማስተርስ ይዘው ቁጭ ብለዋል። ተግባር የተፋታው ትምህርት ተምረዋል። ቁጭት ነው። ገበሬ ናቸው እ እና ይሄ ነው እኛ ተግባር የተፋታው ትምህርት እያስተማርን ነው ማለት ነው። ለማንኛውም ሙስሊሙ ኡማ ሐቂቃ እኔ ለወቅስ ብቻ ሳይሆን ተጨባጩ ነው የምናገረው። ተሳትፏችን ኢምንት ነው። ባለ ሀብቱን ወቅሳለሁ። ትምህርት ቤት ላይ ኢንቨስት አድርግ ብትለው አያደርግም። ኮንቴነር እንትኖች አምጥቶ መቸርቸር እንደ አይነ የሚያተኩረው ይህ ደግሞ ለሀገርም ጥቅም የለው። በአንድ ደብዳቤ ችርቻረው ቁመዋል ቢለው ይቆማል። በቃለቅ ዋጋም የለው ለሀገርም ለወገንም ለቤተሰብ አይጠቅምም። ባለ ሀብቱን ኢንቨስት አድርጉ ትምህርት ላይ አለው። ጠቅላላ ማህበረሰቡ ልጆቻቸውን አስተምሩ፣ ስደት አትላኩ። ፕሊስ ቢላክ እንኳን እንደ ኢንዲያ አስተምሮ ስኪልድ ማን ፓወር ነው መላክ ያለብን እንጂ ያልተማሩ ትቁም ትጋደም የማያውቁ አሊፍ ትቁም ትጋደም የማያውቁ ልጆች አረብ አገር እንልካቸዋለን። ኦፊሻል ኮንትራት የላቸውም፣ በህንፃ ላይ ይወረውሯቸዋል፣ ኦር ገንዘባቸውን ይቀሟቸዋል። ምንም ነገር ሰነድ ስለሌላቸው ወይም ደግሞ ብቃ ስለሌላቸው ለሀገርም ጥቅም አያመጡም፣ ለራስም አያመጡም፣ ለቤተሰብም አያመጡም። ሸክም ሆነን ለምን እንኖራለን? ፕሊስ እንማር፣ አስተምሩ፣ ኢንቨስት አድርጉ ነው የምለው። ጀዛኩሙላሁ ኸይር እንግዲህ ከምትመራው አገልግሎት የትምህርትና ማህበራዊ አገልግሎት አንዱ የማህበራዊ አገልግሎትም በዚህ ዳይሬክቶሬት ስር ነው ያለው እንደው በማህበራዊ አገልግሎቱ ምን ተሰራ ወይም በስድስት ወር ውስጥ እንደው አጠር አድርገህ ምን ተሰራ በትምህርት ላይ ረጅም ጊዜ ስለወሰድን በማህበራዊ አገልግሎትም በኩል ስንመጣ እርግጥ ትምህርት የማህበራዊ ዘርፍ አንዱ ነው ጎልቶ እንዲወጣ ስለተፈለገ ነው። ትምህርትና ማህበራዊ ተባለ። ትምህርት ማህበራዊ አገልግሎት ነው እና በዚህ ስር ደግሞ በዚህ በማህበራዊ ዘርፍ ደግሞ ጤና አለ። እነዚህ ደግሞ ከማህበረሰብ ግንባታ አንፃር ደግሞ እነዚህ የትዳርና ተያዥ ጉዳዮች አሉ። እነዚህ ደግሞ ይሄ የዕለት ደራሽና መልሶ ማቋቋም አጀንዳዎችን ያንቀሳቅሰዋል። በዛ ዙሪያ ላይ በማህበራዊ ዘርፍ ራሱ ተዘርዝሮ የማያውቅ ብዙ ችግሮች አሉ። ዛሬ ኤች አይቪ ፕሬቨለንስ በጣም ኤክስፖዝድ ሆናል። ነገር ግን ሲወራ ሰማ። በቅርቡ ቢሮ የድረስ ነው የመጡት እኛ በበሽታ የተጠቃን ሰዎች ማህበራት ነበረ ለጉዳዩ ትኩረት ስላልተሰጠው ረጅም ጊዜ ተበትነን ቀርተናል። አሁን ግን መነቃቃት ተፈጥሯል ስለተባል እዚህም ሬጅስተር አድርገናል እናንተ ጋር እና በዛ ዙሪያ ላይ የሆነ የግማሽ ቀን የግንዛቤ ማስጨበጫ መድረክ ተከናውነዋል። የአካል ጉዳተኞች የኸይራት የሚባል አካል ጉዳተኞች፣ መስማት የተሳናቸው እና ሌሎች ጉዳተኞች እነሱ ጋር ግንዛቤ ማስጨበጫ ኮንፈረንስ ተደርገዋል። እንደገና ደግሞ በጤናው ዘርፍ ዘመናዊ ሕክምናን ከባህላዊ ሕክምና ጋር አብሮ ስለመስራት ሊዳስሳል ዳይሬክቶሬቱ እና የባህል ሕክምና ላይ የሚሰሩ የተመዘገቡትን ኮንታክት አድርገን አብረን መስራት ጥሪ አድርገናል። አሁንም አብሮ የመስራት አላማዎች አሉ። የማህበራዊ ዘርፉን ደግሞ ሰው ክልሎች አያውቁም። እሱን የማሳወቅ ስራ መዋቅሩን ታች ድረስ የማውረድ ስራዎች በነዚህ በጠቃቀስኳቸው ክልሎች ላይ ተከናውኗል። ሐረር፣ ድሬዳዋ፣ ጅግጅጋ፣ ሻሸመኔ አሁን ደግሞ በቅርቡ ወደ ቤኒሻንጉል ጉሙዝ ከዛ ትግራይ እና አማራ ክልሎች እንቀጥላለን። ኦል ኦቨር ኢትዮጵያ የተዳረሰ ማለት ነው። በዚህ በስድስት ወር ጊዜ ውስጥ ማህበራዊ ጉዳይ ላይ ይሄ ነው። ሌላ የዕለት ደረስ እርዳታ ተከናውኗል። ያው እንግዲህ አላህ ከበላው ይጠብቀን። የመሬት መንቀጥቀጥ አደጋ በተደጋጋሚ ተከስተዋል። በተለይም አፋር፣ አዋሽ ፈንታሌ በሚባለው አካባቢ የከባድ ጉዳት ደርሷል እና የአፋር ማህበረሰብ ያው ትልቅ ማህበረሰብ ነው። እዚህም የአፋር ወኪል ሼክ መሐመድ አህመድ አሉ። እሳቸውን በመያዝ በመጅልሱ እና በዜ በመጅልሱ የልማቱ ኢምዳ ጋር በመተባበር ለመሬት መንቀጥቀጥ አደጋ ላጋጠማቸውም የሰብአዊ እርዳታ የስድስት ሚሊዮን ብር ድጋፍ አድርገዋል። ያው ዳይሬክተሮቱ ነው የመራው። እነዚህ ተከናውኗል። ይሄው ነው እዛ ፍላ። ከአይቢዲ ጋር እንዴት ነው ከኢስላሚክ ዴቨሎፕመንት ባንክ ጋር ያላችሁስ ግንኙነት አለ ወይስ? ስ እስከዛሬ ድረስ አይኤስዲቢ በተናጠል የስኮላርሽፕ አዋርድ ይሰጥ ነበረ ማለት መጅሊሱ ኦርጋናይዝድ ባለመሆኑ በዚህ በዳይሬክቶሬት ደረጃ ያልተዋቅረ በነበረ ጊዜ በእንደዚሁ በተባራሪ ስኮላርሺፕ ለአምስት አስር የሚሆኑ እዚህ ሀገር ውስጥ ባሉ ዩኒቨርስቲ ለሚማሩ እድል ይሰጥ ነበር። ፖኬትመን የሚሰጥ ነበረ። አሁን ግን ይሄን የተበጣጠሰ ግንኙነት መስበርን አድርግለት ዳይሬክቶሬት አለው ተጠሪ አለው በሚል ያው የትምህርትና በማህበራዊ አገልግሎት ዳይሬክተሮች ተጠሪ አለው። ኢንጂነር አኗር አሉ። እኛ ዳይሬክተሮቱ በስራ አለ። ይሄ ብዙ የረጅም ጊዜ የመግባቢያ ሰነድ ውይይት ተደርጎ መግባቢያ ሰነዶች ተዘጋጅተው አሁን በቅርቡ የሆነ ኮንፈረንስ አድርገናል። ማለት ስቴክሆልደር አናሊሲስ ተሰርቶ አጠቃላይ በድርጅቱ በእስልምና ጉዳዮች ከፍተኛ ምክር ቤት በዳይሬክቶሬቱ በኩል የልማቱ ይንጉን እምዳን በመጠቀም በጋራ ሆኖ የተዘጋጀ ኮንፈረንስ ነበረ። መስመር ላይ ነው፣ ግንኙነት ተጀምሯል። እንግዲህ ይቀጥላልዛ ጥያቄዎችን ጨርሻ ያለው በስድስት ወር ውስጥ ያለው ጉዳይ ስለሆነ እንዳጠቃላይ ግን አጥር ያለ መልእክት እንዳጠቃላይ እንዳጠቃላይ የሚለው እንግዲህ ይሄ ማህበረ ይሄ እስላም እስልምና ጉዳዮች ከፍተኛ ምክር ቤት ትልቅ ተቋም ነው። የመላ ኢትዮጵያ ሃምሳ ሚሊዮን እና በላይ ሃምሳ ፐርሰንት እና በላይ እንላለን ቁጥሩን እንግዲህ ሶስት አሲሷ ተብርዝ ስታሴክስ የዛ ሰብሳቢ ጥላ ከለላ ድርጅት ነው እና ትምህርት ላይ አበክሮ እየሰራ ነው። አጠንክረን እንቀጥላለን። እስካሁን ድረስ የዞርን ስንሰራ ተስፋዎችን ያያቸው ክልሎች አጠንክረን የምንቀጥል መሆኑን ዋና ዓላማ በተለይ ስኩል ኔትወርክ ማድረግ ነው። ትምህርት ቤቶች ያሉን ትምህርት ቤቶች በጣም ደካማ ደረጃ ላይ ነው ያሉት። በግልም በለው በማህበረሰብ የተቋቋሙ ትምህርት ቤቶች ደካማ ትምህርት ቤቶች ናቸው። የትምህርት ጥራታቸው አደጋ ላይ የወደቁ ትምህርት ቤቶች አሉ። የእነሱን አቅም በምንችለው መልኩ ለመገንባት እየሰራ መሆኑን እንዲታውቁ በግል ትምህርት ቤት ያላችሁ ባለሀብቶች፣ ኢንቨስት ያደረጋችሁ ባለ ሀብቶች በተለይ ሙስሊም ኦውንድ ባለሀብቶች የትምህርት ስኩል ኔትወርክ እየዘረጋ መሆኑን አውቃችሁ ለዚህ ለኔትወርኩ ልዩ ድጋፍ እንዲታደርጉ የራሳችሁን አስተዋጽኦ እንዲታደርጉ መልእክት አስተላልፋለሁ። ምክር ቤቱ ለመደገፍ ዝግጁ ነው። ዳይሬክቶሬታችን ለመደገፍ ዝግጁ መሆኑን እገልጻለሁ። አመሰግናለሁ። ወደ ተመልካቾቻችን ለዛሬ ለትምህርት ማህበራዊ ጉዳይ አገልግሎት ዳይሬክቶሬት ከሆኑት ከአልዩ ሰይድ ጋር ያደረግን ቆይታ በዚህ ያበቃል። ዛኩ ነው ኸይር። አሰላሙ አለይኩም።